ታዲያስ አዲስ ታዲያስ አዲስን እያደመጣችሁ ትገኛላችሁ። መነጋገሪያ የሆኑ ሀሳቦች ስለሆኑ ብዙ ሀሳቦች እየመጡ ነው፣ እያየናቸው ነው፣ እናወራለን። ዛሬ የተሰማ አንድ መረጃ አለ። አድማጮቻችንን ምስጢ ቼክ አድርጉልን ብለው ስለላኩልን እንደ ውል አድርገን አጣርተናል። ሀጅ ዑመር ኢድሪስ ሙፍቲ በጠና መታመማቸው በተለያዩ አውታሮች እየተነገረ ነው ያለው እኛም ልጃቸው ጋር ደወል አድርገን ነበረ። በቅርቡ የተሞሸረው ልጃቸው እሱ ጋር ደወል አድርገን ለማጣራት ሞክረናል። እንግዲህ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ሀጅ ዑመር ኢድሪስ ሙፍቲ የጤና እክል ገጥሟቸው ለሕክምና ባህር ማዶ መሄዳቸው ተነግሮ ነበረ። ያመማቸው ይፋ አይደለም ነበር የተባለው። እኛ ደወልንና ምን ሆኑ ምናቸውን አመማቸው ብለን ጠይቀን ነበረ። ከዚህ በፊት ሀጅ ዑመር ኒሞኒያ ታሞ እንደነበረ ልጃቸው ገለጸልን። ኒሞኒያ ታሞ ነበረ በሕክምና ተደርጎላቸው አገግመው ከዛ በኋላ ኑሯቸውን ቀጥለው ነበረ። ቤት ገብተው ነበረ። በኋላ ግን ኒሞኒያው እንዳገረሸ ነው የተሰማው። ቤተሰቡንም ያስደነገጠው ወደ ጽኑ ህሙማን ክፍል መግባታቸው ነው። አሁን ግን ፈጣሪ የተመሰገነ ይሁን ብሎናል ልጃቸው። በጎ የሆኑ ነው ጤናቸው ላይ መሻሻል እየታየ ነው። ግን ደግሞ የኢትዮጵያ ህዝብም ዱዓ እንዲያደርግላቸው ንገሩልን ብሎናል ልጃቸው። እንግዲህ አላህ አፊያ ያድርጋቸው ነው የምንለው። እናንተም አድማጮቻችን ሀጂ ዑመር ኢድሪስን ሙፍቲን ፈጣሪ ይማሮት እንድትሉ ነው። ግልጽ ያለ መረጃ እንዲኖር ታመዋል የሚል ነበር የተነገረው። ታማው የነበረው ኒሞኒያ ነበር። ከዚህ በፊት ሕክምና ተደርጎላቸው ተሽሏቸው ገብተው ነበር ቤት። አሁን አገርሽቶባቸው ተመልሰው ወደ ሕክምና ሄደዋል። ብዙ ሰዎችን ያስደነገጠው እንግዲህ ጽኑ ሆኖ ማመማቸው ነው፣ ጽኑ ሆኖ መግባታቸው ነው። ግን እያገገሙ መሆናቸውደናዩ ሆኑ፣ ፈጣሪ ይመስገን። በጣም ብዙ ወዳጅ አላቸው። ከእስልምና እምነት ተከታይ ውጭ የሆኑ የሌላ እምነት ተከታዮች ጭምር ሀጂ ሙፍቲን በጣም ነው የሚወዷቸው። እኔም አንቺም ከዛ ውስጥ እንካተታለን በእርግጠኝነት። በጣም ብዙ ወዳጅ አላቸውና የእሳቸው መታመም ብዙዎችን ነው ያስደነገጠው እንግዲህ ቀላሉ እንዲያደርግላቸው ነው የምንመኘው። ቶሎ አገግመው ወደሚወዱት ሀገራቸው ወደሚወዷቸው ቤተሰቦቻቸው እንዲመለሱ እኛ እንመኛለን። እንግዲህ አዳዲስ ነገር ደግሞ ሲኖር የዴቨሎፒንግ ስቶሪ ስለሆነ አዳዲስ ነገር ሲኖር ደግሞ እናሳውቃለን እናሳውቃለን። ሀጅ ዑመር መቼም ኢትዮጵያ የምትኮራባቸው አለን ብለን ከምንጠራቸው ኢትዮጵያውያን መካከል አንድ ሰው ናቸው። ፍቅርን የሚሰብኩ ሰላምን፣ የሚነግሩ አብሮነትን የሚያጠናክሩ አባት ናቸው። ቢኒ ያንተ እንዳልከው የእስልምና እምነት ብቻ ሳይሆን ሁሉም ኢትዮጵያዊ በአንድ ልብ የሚወዳቸው የሚያከብራቸው አባታችን ናቸው። እንግዲህ ፈጣሪ ይመስገን አሁን ብጽኑ ሕሙማን ሲገቡ ስለተደነገጠ ነው እንጂ አሁን ከገቡበት አንጻር አሁን ጤናቸው ላይ መሻሻል ጌታዬ ነው ተብሏል። እንግዲህ እናንተም በየእምነታችሁ እምነታችሁ ጸሎት የምታደርጉ ጸሎት አድርጉላቸው። ዱዓ የምታደርጉ ዱዓ አድርጉላቸው። ግን ምናልባት እዚህ ላይ ሳንቋቸው፣ በተለያዩ የሚዲያ አማራጮች ግን እሳቸውን በተመለከተ ዝም ብሎ የመሰላቸውንና ትክክለኛ ያልሆኑ መረጃዎችን ግን የሚያሰራጩ ደግሞ አሉ፣ በፌስቡክ፣ በቲክቶክ። ስለዚህ ከእንደዚህ አይነት ከማህበራዊ ሚዲያዎች ላይ የሚያሰራጩ በጣም ብዙ ናቸው። እና እንደዚህ አይነት ጊዜ የህመም ጊዜ ነው። ስለዚህ እባካችሁ በተለይ ለቤተሰቦቻቸው አብሯቸው ላሉት ለቅርብ ዘመ መዶቻቸው እንደዚህ አይነት ነገርን ከማድረግ ተቆጠቡ። ትክክለኛው መረጃ ቤተሰብ ዘንድ ነው ያለው፣ ወይም ልጆቻቸው ዘንድ ነው የሚኖረው። ስለዚህ እኛ ማጣራት ስትፈልጉ ቢያንስ እነሱ ጠይቃችሁ አጣርታችሁ ዜናውን መዘገብ ትችላላችሁ። ግን ዝም ብሎ ባልተጨበጠ ሁኔታ ላይ የሚወራ ነገር ትክክል ስላልሆነም ያስታል፣ ያስታል። በጣም ብዙ ሰው የተለያየ ነገር ሲል ነበር አይደል? ትናንትና ከትላንት ወዲያ የተለያየ ነገር ሲል ነበርና ትክክለኛውን መረጃ ከትክክል ኛው ቦታ አግኝታችሁ መዘገብ ነው እንጂ እንደው በተለይ የሕመም ሲሆን እንደው ደስታ ምናምን ቢሆን ኢትዮጵያ አንዳንዴ ዝም ብለሽ አይታርገሽ የምታልፊ ነው። ይሄ ግን የሕመም ጉዳይ ስለሆነ እንደው ዝም ብሎ የሚቀለድበትም ጉዳይ ስላልሆነ እባካችሁ እባካችሁ እንላለን። እሳቸውን በጣም ትልቅ ሰው ናቸው። ትልቅ ሰው ናቸው ስንል እድሜ አይደለም፣ በቃ ትልቅ ሰው ናቸው። በእድሜያቸው የሰሩት ስራ ከትልቅም ትልቅ የሚያስብላቸው ናቸውና በእንደዚህ አይነት መንገድም ሀሰት በሆነ መረጃ መነሳትም የለበትም ስማቸው። እኛ ግን ልጃቸው ጋር ደውለን እንግዲህ አመድን ጠየቅ አድርገ ነው ይህንን መረጃ አግኝተናል። ፈጣሪ አሁንም ጤናቸውን ሙሉ በሙሉ እንዲመልስላቸው ጸሎታችን ነው። እናንተም በዚሁ ጸልዩ ብለናል። ሲሻላቸው ደግሞ እንኳን ለቤቶት አበቃዎች እንላለን ደወል አድርገን